ክቡር ዶክተር ሙላቱ ተሾመ የኢፌዴሪ ፕሬዚዳንት ና የዕለቱ የክብር እንግዳ፣ ክቡራቱ አባይ ወልዱ የትግራይ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበሩ አቶ ያለው አባተ የፌዴሬሽን ምክር ቤት አፈ ጉባኤ፣ ሂዝ ኤክሰለንሲ ሚስተር ታቦ ምቤኪ ፎርመር ፕሬዚዳንት ኦፍ ዘ ሪፐብሊክ ኦፍ ሳውዝ አፍሪካ፣ ውድ አርበኞቻችን እንዳ ታጋዮች፣ የተከበራችሁ የፌዴራልና የክልል ከፍተኛ የስራ ኃላፊዎች፣ የተከበራችሁ የአድዋ አካባቢ ነዋሪዎች እና የበዓሉ ታዳሚዎች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ካንድ ክፍለ ዘመን እድሜ በላይ የታሪክ ቀለሙ ለማይደበዘው ተሻጋሪ ተሸጋጋሪ አሸናፊነት ሴቱ መቼም ለማይቀዘቅዘው በድል ስሪቱ በህዳሴው ትውልድ በክብር ለሚታወሰው ለአንድ መቶ ሀያ አንደኛ ዓመት የአድዋ ድል መታሰቢያ ቀን ሁላችንም እንኳን አደረሰን እንኳን አደረሳችሁ ለማለት እወዳለሁ። የታላቁ የህዳሴ ግድብ ግንባታ በስርዓትን ተከትሎ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ከዳር እስከ ዳር ያሳዩት ትርጉም አዘል ተሳትፎ የግለት ከፍታውን ቀጥሎ እየተጓዘ ይገኛል። ይህ ሚስጢር ከምንም እንዲሁ የተገኘ አይደለም። ከረጅም ዘመናት ተጋድሎ ከትልልቅ ድሎቻችን አንጋፋውና ዋናው ከአድዋ ድል ከዛም ቀጥሎ የተለያዩ ትውልዶች ባካሄዱት ተጋድሎና አሁን በደረስንበት መድረክ በዛን ጊዜ የአድዋ ድል ላይ አገራችን ነጻነቷን አስከብራ ተምሳሌቷን አረጋግጣ ቀጥላለች። በዚህ በአሁኑ ዘመን ደሞ በነጻነት የተከበርናትን ሀገር በድህነት ወደ ብልጽግና ጎራ ለማሰለፍ ሌላ የትግል ዘመን፣ ሌላ የትውልድ አደራ፣ ሌላ የኃላፊነት ምዕራፍ ተከፍቷል። ይህን ውን ለማድረግ በተለያየ መስኩ ውጊያው ተቀጣጥሎ ቀጥሏል። የዚህ ፈርጀ ብዙ የጸረ ድህነት ዘመቻ አንደኛውና የስበት ማዕከል የሆነው የታላቁ የህዳሴ ግድብ ግንባታችን ነው። ይሄን ግንባታችንን በከፍተኛ መነሳሳት ከዛሬ ስድስት ዓመት በፊት በታላቁ መሪያችን በቀድሞው ጠቅላይ ሚኒስትራችን በክቡር አቶ መለስ ዜናዊ አገራዊ ጥሪ የመሰረት ድንጋዩ ተቀምጦ ከዳር እስከ ዳር ብሔር ብሔረሰቦችና ሕዝቦች አሸራቸውን እያሳረፉ ይገኛሉ። ያኔ እንደጀመርነው እንጨርሰዋለን ብለናል። በአሁኑ ሰዓት ከግማሽ በላይ አስጉዘነዋል። በቀሪው ጊዜያት ደግሞ ደሞ ይሄን የተጋመሰ የወርቅዬ ፕሮጀክታችንን በጥራት እና በውጤታማነት አጠናቀን የከፍታ ጉዟችንን እንድንቀጥል ለኢትዮጵያ ሕዝቦች፣ ብሔር ብሔረሰቦችና፣ ለወጣቶች ለሁሉም የከፍታ ጉዞውን ለመቆናጠጥ ኃላፊነታችን እንድንወጣ ጥሬን አስተላልፋለሁ። ለዚህም የሚቀጣጠለው ችቦ በእያንዳንዱ ቤተሰብ፣ በእያንዳንዱ ዜጋ፣ በእያንዳንዱ አካባቢ የማሰባሰቢያ አንድ ኃይል ሆኖ የጀመርነው ጥረታችን ተጠናክሮ እንዲቀጥል እዚሽ ታሪካዊ ቦታ ላይ የምናከብረው በዓል ያን ታሪክ ያን ገድል መዘከርና ማክበር ነው። አሁን ፊታችን ላለው ጠላት ደሞን እንዳይደገምና እድሜው እንዳይራዘም ይሄን የተባበረክ ክንዳችንን አስተባብረን የቅድማያቶቻችንን አደረ ድህነት ዘመቻና በልማት በብልጽግና መድገም ነው። ይሄም ጥሪ ይህንን ማድረግ ስለሆነ ከታሪካዊ ቦታ ችቦውን ተረክበናል። አዲስ አበባ ላይ ችቦውን ለኩሰን ከዳር እስከ ዳር ንቅናቄያችን ይቀጥላል። አመሰግናለሁ። እጅግ በጣም እናመሰግናለን። እንሄድ እንግዲህ መንገደኞች ነን። የታላቁ ህዳሴ ግድባችን፣ የሀገራችን ኅብረ ዜማ፣ የህዳሴያችን ማማ ተብሎ ሲነገር ንቅናቄያችን ፈጣን ነው። የነገ ሰው ይበለን። በዓለም በሰላም ያገናኘን። ዛሬ እንዳከበርነው ነው የአድዋ ድል በዓል የልጅ ልጆቻችን በሚቀጥለው ዘመን እንዲያከብሩት፣ ለግድባችን መልካሙን ሁሉ ተመኘን። በሉ ቸሪክ ጠመን እንግዲህ በሞራል ተነቃነቅን። እናመሰግናለን። እኛም በጣም እንደዚሁ በግድባችን ስራ እድላችንን የምናበስርበት ጊዜ ሩቅ አይሆንም በጣም እናመሰግናለን ክቡራትና ክቡራን እንግዶቻችን